ሰላም ቤተሰብ፣ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። በቲክታክም በዩቱብም በውስጥ መስመርም አንዳንድ ነገሮች እያየሁኝ ነበር እና ትናንትና ጨሪቃዎች ቪዲዮ አለመልቀቃቸው ብሩኬ ደግሞ በቲክታክ አንቺን ካጣ ወዲህ የሚል ሙዚቃም ለቆ ነበር እና በጣም ብዙዎችም ተወዛግባችሁ ነበረ። ምን ተፈጠረ ሀይሚ? የት ነው ጥላው የሄደችው? የት ሂዳ ነው? ምን ተፈጥሮ ነው ደስታችንን ሳናጣጥም ምን ተፈጠረ ብላችሁ በጣም ብዙዎቻችሁም ተጨንቃችኋልም ተወዛግባችኋልም። አንዳንድ ሰዎችም ደግሞ እነሱን የሆነ እንትን ለማለት ምክንያት የሚፈልጉ ደግሞ አንዳንድ ጥላቶችና አስመሳዮችም አሉና አንድ ነገር ልበላችሁ። አንድ ነገር ከመፍረዳችሁም ከመናገራችሁም በፊት ነገሮችን ብታስተውሏቸው መልካም ነው ብዬ አስባለሁኝ። ሀይምዬ፣ አዎ ጥላው ሄዳለች። የት ነው ጥላው የሄደችው? ያንን የሚያምር ምሽት በፍቅር ድምቅ ፍክት ብለው አምሽተው እራት በልተው ሻምባውን ጠጥተው አይታችሁን ቪዲዮውን። በጣም የሚያምር የፍቅር ጊዜ ነበር ያሳለፉት እና ይህን ነገር ካሳለፉ በኋላ ሀይሚ በዛ ምሽት የት ጥላው ሄደች? የትም አልሄደች። ምኝታ ቤቷ ናት። ወደ ምኝታ ቤቷ ስትሄድ እሱ ደግሞ ሶፋ ላይ ሲተኛ መተኛቱን ሲያስበውና እሷ ደግሞ ወደ መኝታ ቤቷ ስትሄድ በነዛ ሰዓት ውስጥ ሊያሳለፋቸው የፍቅር ጊዜያቶች አይታችኋን በጣም ደስ የሚል ምሽት ነበርና፣ ምን አለ አብሬሽ ወደ መኝታ ቤት በገባሁኝ፣ ምን አለ ቶሎ ብዬ ሽማግሌ በላኩኝና አብሬሽ ባደርኩኝ ብሎ ሀሳብ መጣለት። ገባች አደለ። ያ ነገር ደግሞ ሲሆን ድረስ በትዕግስት መጠበቅ ደግሞ ግዴታውም ስለሆነ እሷም ደግሞ ክብሯን ጠብቃ ወደ ምኝታ ቤቷ በመሄዷ ትዝታዎችን ፈጠረበት። አንዳንድ ሰዎች ደግሞ ብዙ ነገር ታወራላችሁ። ምንም ነገር አልተፈጠረም። ትናንትና ቪዲዮ ለምን አልለቀቁም ለሚለው ደግሞ ትናንትና የተለቀቀው ቪዲዮ ላይ አንድ ሰዓት ነው ቪዲዮ ማለት ነው። እና ሊደክማችሁ ይችላል። የግል ጉዳይ ሊኖራችሁ ይችላል። ቪዲዮ ብቻ እኮ አይደለም የሚሰሩት። ስለ ነገ ስኬታቸው ስለ ነገ ለሚሰሩት ስራም ደግሞ የሆነ ስራ ሊኖራቸው ይችላል። አለመመቻቸት ሊፈጠር ይችላል። ነገሮችን ለማስተካከል ጊዜ እንትን ብሏል አጥሯቸው ሊሆን ይችላል። ረፍት ፈልገው ሊሆን ይችላል እና ምንም የተፈጠረ ነገር የለም። በዛ ምሽትም ሀይሚዬ የትም አልሄደችም። ወደ መኝታ ቤቷ ነው የሄደችው። በቃ ሌላ ምንም አዲስ ነገር የለውም። አስቡት ቤኪን ቤቱ ድረስ ሸኝቶ ሲመለስ ቅመማ ደግሞ ካሜራማን ሁና ብሩኬን ቀረጸችው ምክንያቱም ወደ መኝታ ቤት እንደምትሄድ ያቃላ ትታው እንደምትሄድ ያቃላ አይታችኋል ያ በፍቅር የተጎዘጎዘ አበባ እና ሻማ እዛ ላይ ምን አለ ግን ቅመም እየጠለሹ ባቴጂ ወደ መኝታ ቤት እዛኛው ሶፋ ላይ አንቺ ወዲህ ማዶ ካለው ሶፋ ላይ ደግሞ ብሩኬ ከሁለቱ ሶፋ ላይ ተለያይተው መተኛት ይችሉ ነበረ ግን ቅመምዬ ወደ ምኝታ ቤቷ ሄደች ማለት ነው እና በዛ ምሽት ውስጥ ደግሞ ቅመሟ የጣቷን ቀለበት ቪዲዮ አድርጋ ፈቷን ስታ እስትግራሟ ላይ አድርጋለች። ስለዚህ ይህን የምላችሁ በጣም ብዙ እህቶች የተጨነቃችሁ የተወዛገባችሁም ምን ተፈጠረ ብላችሁ ስትጨነቁ የነበራችሁ እህቶች ስለነበራችሁ በውስጥም ስታወሩኝ የነበራችሁም ስለነበራችሁ አትጨነቁ ምንም ነገር አልተፈጠረም ቪዲዮም ያልሰሩት አለመመቻቸት ወይም ደግሞ እረፍት ፈልገው ሊሆን ይችላል ሁል ጊዜ ላይመች ይችላል አይደለም አይመችም ደግሞ እና እሱ እሱ ነገር ካልሆነ በስተቀር ምንም ነገር የተፈጠረ ነገር የለም። ሀይሚም በዛ ምሽት የትም አትሄድም፣ ቤቷ እንትታ የትም አትሄድም ሰው። ስለዚህ አትወዛገቡ፣ ያው ልጆቹ አወዛጋቢዎች ስለሆኑ ሊያጨልሉንም ስለሆነ ለዛ ነው። ሌላ ምንም አዲስ ነገር የለም እና አንዳንድ ሰዎች ደግሞ ስታወሩ ነበረ። ቆይ እኔ የምላቸው ግን ደግሞ አፍቃሪዎች ማለት ነው ብሩኬ ድል ባለሰርግ ነው እማገባሽ ሲላት አልሰማችሁም እንዴ? እንዶ ተስፋ ትቆርጡም አይደለም ተስፋ ቁረጡ። ሀይሚና ብሩኬ በቃ ጀምረውታል። ገባችሁ አይደለም እነሱ በቃል አይደለም እነሱ በተግባር ነው የሚተዋወቁት። አንድ ጊዜ ቅመማ ምን አለች መሰላችሁ የኔና ያንተ ነገር በቃል ሳይሆን በተግባር ነው ብላለች። ስለዚህ እነሱ በተግባር ነው የሚኖሩት። እንደናንተ የኔ ውድ፣ የኔ ማር፣ የኔ ፍቅር ሞትልሃለው፣ ሞትልሻለሁ፣ የኔ ፍቅር፣ የኔ ውድ ምናምን ምናምን የቃላት ድርደራ ጨሪቃዎች ላይ እንደዚያ አይነት ነገር የለም። እነሱ ፍቅራቸውን የሚገላለጹት በተግባር ነው። በተግባር እንዴት እንደሚገለጽ ደግሞ በደንብ አድርጋችሁ ቪዲዮዎቻቸውን እዩዋቸው። እሺ፣ በጣም ስነስርዓት ያላቸው እና በጣም ብዙ ጊዜ ጊዜያችሁን ባታባክኑ የራሳችሁን ሕይወት ብትኖሩ ስለ እነሱ ሕይወት ማሰብ ሆነ የሆነ ነገር ለማድረግ ባትጥሩ ጥሩ ነው ብዬ አስባለሁ። እውነት ለመናገር የማይሆን ነገርም ስለሆነ ማለት ነው። እነሱ እርስ በራሳቸው ተሳስረው ተነጋግረው የተቀመጡ ልጆች ናቸው፣ ዓላማቸውን እስከሚያሳብኩን ድረስ ማለት ነው። ስለዚህ አርፋችሁ ተቀመጡ፣ በቃ ምክንያት አትፈልጉ የሆነ በር የሆነች ነገር ስታገኙ በቃ ብዙ ነገር ታወራላችሁ። ስለዚህ ከእንደዚህ አይነት ነገር ተቆጠቡ። ህይወታችሁን፣ የራሳችሁን ህይወት ኑሩ። ምንም ነገር አልተፈጠርም ሊፈጠርም አይችልም። እነሱ ብዙ ነገር የሚያውቁ ልጆች ናቸው። ቪዲዮ እንትን ስላለ ወርቅ ገዛላት ቢያስሩ ቢለብሱ ቢያምሩ ሁሉ ነገራቸው ሰርተው ነው። ስለዚህ እነሱ መሆን ከፈለጋችሁ እናንተም ባላችሁበት ስራ ፈጥራችሁ ሰርታችሁ መለወጥ መቀየር ትችላላችሁ። በሰው እንትን እንደዚህ አትቅኑ። የእውነቴ ነው የምላችሁ፣ ጥሩ አይደለም። ከቻልን በሰው ልጅ መልካም ነገሮችን እንመኝላለው። ውድ ቤተሰቦቼ አትጨነቁ፣ አታስቡ። የሆነ ነገር እንትን ሲል በቃ ቶሎ ብላችሁ አትወዘጋገቡ አንዳንድ ሰዎችም ደግሞ ለመፍረድም ለመናገርም አትቸኩሉ። ለማለት ያክል ነው። ውድ ቤተሰቦቼ፣ ይህም ቪዲዮ የሰራው ደው በውስጥ መስመርም ስታወሩኝ የነበራችሁም ስላላችሁ ጠቅላላ አድርጌ ሀሳቤን ለመናገር ያክል ነው። መልካም ጊዜ ይሆንላችሁ። ዛሬ ፏፈሽ ብለው ድምቅ ብለው ጨሪቃዎቻችን ይመጣሉ። እኛም ደግሞ በፍቅር እንጠብቃቸዋለን ማለት ነው። መልካም ጊዜ ይሆንላችሁ። እግዚአብሔር ሀገራችንን ሰላም ያደርግልን። መልካም ጊዜ ይሆንላችሁ። ባይ ባይ። መልካም ቀን ይሆንላችሁ። ዛሬ ዲንፋ ብለ ይመጣሉ ሺ